ሰላም ጤና ስጥልን። የማግስት ሚዲያ ተከታታዮች፣ የዛሬ የካቲት 24 2017 ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። ከኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች ውስጥ የተወሰኑት መልቀቂያ አስገቡ። የኦጋዴን ነጻ አውጪ ግንባር ኦብነግ ከዚህ በኋላ ከመንግስት ጋር ምንም አይነት ድርድር እንደማያካሂድ አስታወቀ። ጉምሩክ ኮሚሽን የኢትዮጵያ አየር መንገድ 362 ሚሊዮን ብር ግብር እንዲከፍል ጠየቀ። 129ኛው የአድዋ ድል በዓል ባልተለመደ ሁኔታ ለመጀመሪያ ጊዜ በአዳራሽ መርሃ ግብር ብቻ ተከብሮ ውሏል። ታግደው የነበሩ የሲቪል ማህበረሰብ ድርጅቶች እግድ በማስጠንቀቂያ እንደተነሳላቸው ተገለጸ። የሳውዲ ድንበር ጠባቂዎች በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችን መግደላቸው ተገለጸ። ከስራ ቦታቸው ታፍሰው አዲስ አበባ ቃሊቲ የአሽከርካሪዎች ማሰልጠኛ አካባቢ ውኃ ልማት ጀርባ በሚገኘው ካምፕ ለ15 ቀናት የታሰሩ ግለሰቦች ተለቀቁ የሚሉ ዜናዎችን ታደምጣላችሁ። አብራችሁን ቆዩ። ከኢትዮጵያ ሀገራዊ ምክክር ኮሚሽን 11 ኮሚሽነሮች መካከል ሁለቱ መልቀቂያ ማስገባታቸውን ማግስት ሚዲያ የደረሰው መረጃ ያመለክታል። ከኮሚሽኑ ምንጮቻችን ለማወቅ እንደቻልነው መልቀቂያ ያስገቡት ኮሚሽነሮች ዶክተር ተገኝ ወርቅ ጌጡና ወይዘሮ ብሌን ገብረመድህን ናቸው። ምንጮቻችን እንደገለጹልን ሁለቱም ኮሚሽነሮች የመልቀቂያ ደብዳቤያቸውን ሹመቱን ለሰጣቸው ለሕዝብ ተወካዮች ምክር ቤት ያስገቡ ሲሆን የዶክተር ተገኝ ወርቅ መልቀቂያ ተቀባይነት አግኝቶ ሰነዶቻቸውን ከቢሮ አውጥተዋል። የወይዘሮ ብሌን ገብረመድህን መልቀቂያ ግን ገና ምላሽ እንዳላገኘ ለማወቅ ችለናል። ኮሚሽነር ዶክተር ተገኘ ወርቅ በግላቸው ካለባቸው የጤና ችግር በተጨማሪ ኮሚሽኑ በተሰጠው የሶስት ዓመት ጊዜ ስራውን ባለማጠናቀቁ ደስተኛ አለመሆናቸውን በተደጋጋሚ ሲገልጹ እንደነበር ተሰምቷል። በሀገራዊ ምክክር ኮሚሽን ማቋቋሚያ አዋጅ 1265 ህዝባር 2014 አንቀጽ 17 መሰረት ማንኛውም ኃላፊነቱን በገዛ ፈቃዱ መልቀቅ የሚፈልግ ኮሚሽነር የሁለት ወር የጽሁፍ ቅድመ ማስጠንቀቂያ ለኮሚሽነሮች ምክር ቤት እና ለህዝብ ተወካዮች ምክር ቤት አፈጉባኤ በመስጠት ሊለቅ እንደሚችል ተደንግጓል። በምትኩም ለአፈጉባኤው ከተላኩ እጩዎች መካከል ተመርጦ በህዝብ ተወካዮች ምክር ቤት እንዲሾም ይደረጋል። የኦጋዴን ነጻ አውጪ ግንባር ኦብነግ ከዚህ በኋላ ከመንግስት ጋር ምንም አይነት ድርድር እንደማያካሄድ አስታውቋል። ለበርካታ ዓመታት በሶማሌ ክልል በትጥቅ ትግል ላይ የነበረው ግንባሩ በ2010 ዓ ም አገራዊ ለውጡን ተከትሎ ወደ ሰላማዊ ፖለቲካ ከመጡ ኃይሎች መካከል አንዱ ነበር። ይሁንና ሰሞኑን ባወጣው መግለጫ መንግስት በወቅቱ የገባቸውን ቃሎች ባለማክበሩና የሰላም ሂደት መንገዶችን ሁሉ በመዝጋቱ ከዚህ በኋላ ምንም አይነት ድርድር ላድርግ አልችልም ብሏል። ላለፉት ስድስት ዓመታት በርካታ ቃሎቹን አላከበረም ሲል መንግስትን የከሰሰው ኦብነግ በቅርቡ መንግስት ለድርድር ዝግጁ መሆኑን በገለጸው መሰረት ኦብነግ ተወካዮችን ወደ ኬንያ ናይሮቢ የላከ ቢሆንም ከመንግስት ወገን ተወካዮች ሳይገኙ ቀርቷል ብሏል። ከዚህ በተጨማሪ በስምምነቱ መሰረት የቀድሞ የግንባሩ ተዋጊዎችና በጦርነት ጉዳት የደረሰባቸውን ወገኖች ወደ ሰላማዊ ሕይወት እንዲቀላቀሉ አለመደረጉን ገልጿል። የሶማሌ ክልል መንግስትም የኦብነግ አባላትና ደጋፊዎች ላይ ማዋከብና ጫና ያደርሳል በማለት የወቀሰው ግንባሩ የክልሉ መንግስት ከግንባሩ ጋር የሰላም ድርድር እያደረግን ነው በማለት ያዘጋጃቸው መድረኮች የማይወክሉ ናቸው ብሏል። በሌላ በኩል ደግሞ ጅግጅጋ የሚገኙ የኦብነግ አመራሮች ይህ ከኬንያ የተሰጠ መግለጫ ከኦብነግ ማዕከላዊ ኮሚቴና ስራ አስፈጻሚ እንዲሁም ከምክትል ሊቀመንበሩ አብዱል ከሪም ሼ ሙሴ እውቅና ውጪ የተወሰኑ ግለሰቦች ብቻ የወጣና ድርጅቱን የማይወክል ነው የሚል መግለጫ አውጥቷል። ጉምሩክ ኮሚሽን የኢትዮጵያ አየር መንገድ 362 ሚሊዮን ብር ግብር እንዲከፍል ጠየቀ። ኮሚሽኑ ክፍያውን የጠየቀው አየር መንገዱ ለ200 ሰራተኞች ለገነባቸው መኖሪያ ቤቶች ከቀረጥ ነጻ ያስገነባቸውን የግንባታ ግብዓቶች አላግባብ ተጠቅሟል በሚል ነው። ሪፖርተር ጋዜጣ እንደዘገበው አየር መንገዱ ቅሬታ አስገብቶ ጉዳዩ በሕግ እንዲያዝና ከስምንት ዓመታት በፊት ቤቶችን ከገነባው ከአፍሮ ጽዮን ኮንስትራክሽን ጋር ክርክር ላይ መሆኑን ተናግሯል። አስቀድሞ ጉምሩክ ኮሚሽን ከኢትዮጵያ አየር መንገድ የኦዲት ምርመራ እንዲያደርግና ተጠያቂነት እንዲያሰፍር በቀረበለት ጥያቄ መሰረት ምርመራ ያላደረገ ሲሆን በወቅቱም ከሚያስፈልገው በላይ ግብአት እንዲገባ እየተደረገ ቢሆንም በመጋዘን አለመገኘቱን አረጋግጧል። አየር መንገዱ በስሙ የተፈጸመ ማጭበርበር መኖሩን በመግለጽ ለኮሚሽኑ ያስታወቀ ሲሆን ከአራት ወር በፊትም የተቋራጩ ተወካዮችንን ያሉ አካላት ከመጋዘን ንብረት ጭነው መውሰዳቸውን ይህንንም ለፖሊስ ማሳወቁን ገልጿል። የሆነ ሆኖ ኮሚሽኑ አላግባብ ጥቅም ላይ ውሏል ባለው ከቀረጥ ነጻ የገባ ግብአት መነሻነት ከነ ቅጣቱ በአጠቃላይ 362 ሚሊዮን ብር አየር መንገዱ እንዲከፍል አዟል። አየር መንገዱ በበኩሉ ተቋራጩ እንጂ ድርጅቱ ድርጊቱን የፈጸመው አለመሆኑን በመጥቀስ በዚህ ላይ ያቀረበው ቅሬታም በምርመራ ሂደት ላይ መሆኑን ዘገባው አመልክቷል። 129ኛው የአድዋ ድል በዓል ባልተለመደ ሁኔታ ለመጀመሪያ ጊዜ በአዳራሽ መርሃ ግብር ተከብሮ ውሏል። ከዚህ ቀደም በዳግማዊ ምንሊክ አደባባይ ሲከበር የነበረውና ከቅርብ ዓመታት ወዲህ ደግሞ በዛው አደባባይ ዜጎች ያለ ጥሪ ካርድ በአደባባዩ ተገኝቶ ሲያከብሩት እንደቆየ ይታወሳል። ይሁንና በዓሉን የሀገር መከላከያ ሰራዊት በአዋጅ በተሰጠው ኃላፊነት ማስተባበር ከጀመረበት ጊዜ አንስቶ በዓሉ ያለ ጥሪ መሳተፍ የማይቻልበት ሆኗል። ባለፈው ዓመት 128ኛው የአድዋ ድል አከባበር አድዋ መታሰቢያ ሙዚየም ከየወረዳው ጥሪ ካርድ የተሰጣቸው ዜጎች ብቻ በተሳተፉበት መከበሩ አይዘነጋም። ዘንድሮ ደግሞ ባልተለመደ መልኩ የአገሪቱ ርዕሰ ብሔር አምባሳደር ታዬ አጽቀ ስላሴ ና የመከላከያ ሚኒስትር ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ ጥሪ የተደረገላቸው እንግዶች ብቻ በተገኙበት በአድዋ መታሰቢያ ሙዚየም ውስጥ በሚገኝ አዳራሽ ተከብሯል። ይህን አከባበር ተከትሎም በርካታ የማህበራዊ ትስስር ገጽ ተጠቃሚዎች በአከባበሩ የተሰማቸውን ቅሬታ በመግለጽ ያለፉትን ዓመታት መሳተፍ የቻሉባቸውን አከባበሮች ፎቶግራፎቻቸውን ሲያጋሩ ተመልክተናል። የድል በዓሉ በትግራይ ክልል አድዋ ከተማም የተከበረ ሲሆን በበዓሉ ላይ ከፌዴራል መንግስት የቱሪዝም ሚኒስትር ዴኤታው እንደገና አበበ ተገኝቷል። ከእርሳቸው በተጨማሪም በኢትዮጵያ ብሔራዊ ምርጫ ቦርድ ከማንኛውም የፖለቲካ እንቅስቃሴ የታገደው የህወሀት አመራሮች መካከል ዶክተር ደብረጽዮን ገብረ ሚካኤል የተገኙ ሲሆን የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ግን በአከባበሩ ላይ አለመታደማቸው ታውቋል። ከሥራ ቦታቸው ታፍሰው አዲስ አበባ ቃሊቲ የአሽከርካሪዎች ማሰልጠኛ አካባቢ ውኃ ልማት ጀርባ በሚገኘው ካምፕ ለ15 ቀናት የታሰሩ ግለሰቦች ተለቀቁ። በለውዝ ንግድ የምትተዳደረውና ስሟ እንዲጠቀስ ያልፈለገች አስተያየት ሰጪ ለሪፖርተር እንደተናገረችው ለውዝ ከምትነግድበት ቦሌ መድኃኔዓለም አካባቢ ጥር 27 ቀን 2017 ዓ ም ከቀኑ 5 ሰዓት ፖሊሶች በፓትሮል መኪና ጭነው እንደወሰዷት ተናግራለች። የምሸጠውን ለውዝ እንደያዝኩ ፖሊሶች በመኪና ጭነው አዲስ እየተገነባ በሚገኘው አደይ አበባ ስቴዲየም አካባቢ ወዳለው ፖሊስ ጣቢያ ይዘው ሄዱ የምትለው አስተያየት ሰጪዋ ወንዶችና ሴቶች ተቀላቅለው በሚታሰሩበት በዚሁ ፖሊስ ጣቢያ ለሶስት ቀናት ማደሯን ተናግራለች። ከሶስት ቀናት የፖሊስ ጣቢያ ቆይታ በኋላ ከሌሊቱ አምስት ሰዓት ከሌሎች እንደርሷ ከመንገድ ከታፈሱ ወንዶችና ሴቶች ጋር በመሆን በአውቶቡስ ተጭነው ቃሊቲ የአሽከርካሪዎች ማሰልጠኛ አካባቢ ወደሚገኘው ካምፕ መወሰዳቸውን ገልጻለች። እንደ አስተያየት ሰጨዋ በቦታው የሚገኘው ካምፕ አራት መጋዘኖች አሉት። ሶስቱ መጋዘኖች ከተለያዩ አካባቢዎች ታፍሰው የሚመጡ ወንዶች የሚገኙበት ሲሆን፣ አንደኛው ለሴቶች ተብሎ የተለየ ነው። መጋዘኖቹ በሰው የተጨናነቁ ናቸው። የምንበላው ደረቅ ዳቦ ነው። ንጽሕና የሚባል የለም። ሽንት ቤቱም የሚገኘው እዚያው ነው የምትለው አስተያየት ሰጨዋ በተላላፊ በሽታና በተለያዩ ምክንያቶች በየቀኑ የሰው ሕይወት ያልፍም እንደነበር ተናግራለች። የፈጸመችው ምንም አይነት ወንጀል እንደሌለና ይህን አድርገሽ ተገኝተሻል የሚላት የሕግ ሰው ሳይኖር ከተያዘች 15 ቀናት በኋላ መለቀቋን ተናግራለች። በካምፕ ውስጥ እያለሁ ታመምኩ። ፖሊሶች ሕክምና ትሄጃለሽ ብለው በመኪና አውጥተው ስሙን የማላስታውሰው ጤና ጣቢያ ወስደው ተመለሱ የምትለው አስተያየት ሰጪዋ ፖሊሶች ቆሎ ለውዝና የመሳሰሉትን መንገድ ዳር መሸጥ አትችሉም በማለት በየጊዜው ከምንሰራበት ቦታ እየመጡ ያባረሩናል ስትል ታክላለች። በጫማ መጥረግ ስራ ላይ የተሰማራውና በካምፑ ሁለት ሳምንት መቆየቱን የሚናገረው ወጣት ስጦታው ካስትሮ እንደገለጸው ጫማ ከሚጠርግበት ቦሌ አካባቢ ፖሊሶች ይዘውት በመኪና ጭነው ቃሊቲ ማሠልጠኛ ውኃ ልማት አካባቢ ወደሚገኘው ካምፕ መወሰዱን ተናግሯል። ካምፑ በየዕለቱ ታፍሰው በሚመጡ ሰዎች የተጨናነቀ ነው። ወንዶችን ከሚያስተናግዱ ሶስቱ መጋዘኖች በአንዱ ብቻ በርካታ ሰዎች ይገኛሉ የሚለው ወጣቱ በዚህ ምክንያት ከንጽህና ጉድለት ጋር ተያይዞ በሚመጣ ተላላፊ በሽታ የሚጠቁ ሰዎች እንደነበሩ አስረድቷል። በሁለት ሳምንት በካምፑ ቆይታው በታይፎይድ መጠቃቱንና በአጎቱ አማካኝነት ሊለቀቅ መቻሉን ስጦታው ተናግሯል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ፣ በጎዳና ላይ ያሉ ሰዎች ያለ ፈቃዳቸው መያዝና ወደ መቆያ ማዕከላት ማስገባት የሰብአዊ መብቶች ጥሰቶችን ስለሚያስከትል ሊቆም ይገባል የሚል መግለጫ ከአንድ ወር በፊት አውጥቶ እንደነበር ይታወሳል። ኢሰመኮ በመግለጫው የአዲስ አበባ ከተማ በተለምዶ ቃሊቲ ተብሎ በሚጠራው የአሽከርካሪዎች ማሰልጠኛ አካባቢ ባለ ሰፊ መጋዘን ውስጥ ከጎዳና ላይ የተነሱ በርካታ ሰዎች መኖራቸውንና ይህ ሰዎችን የመያዝና ወደ ማቆያ ማዕከል ወይም ቦታ ማስገባት ድርጊት አሁንም እንደቀጠለ ነው ማለቱ አይዘነጋም። ውሎና አዳራቸውን በጎዳና ላይ ያደረጉ ሰዎችን በግዳጅ ወደ ማቆያ ማዕከላት ወይም ቦታ አስገብቶ መያዝ ወይም ያለፈቃዳቸው ወደተለያዩ አካባቢዎች መውሰድ ወይም እንዲሄዱ ማስገደድ የነፃነት መብትና ከቦታ ቦታ በነፃነት የመንቀሳቀስን ጨምሮ ሌሎች የሰብዓዊ መብት ጥሰቶችን ስለሚያስከትል በአስቸኳይ ሊቆም ይገባል ሲልም አሳስቦ ነበር። ታግደው የነበሩ የሲቪል ማህበረሰብ ድርጅቶች እግድ በማስጠንቀቂያ እንደተነሳላቸው ተገለጸ። ገለልተኛ ባለመሆንና ኃላፊነት በጎደለው መልኩ ተንቀሳቅሰዋል በሚል እግድ ተጥሎባቸው የነበሩ የሲቪል ማህበረሰብ ድርጅቶች እግድ በማስጠንቀቂያ እንደተነሳላቸው ተገለጸ። የሲቪል ማህበረሰብ ድርጅቶች ባለስልጣን በሰጠው መግለጫ ከድርጅቶቹ ጋር ውይይት በማድረግ መግባባት ላይ በመደረሱ እግዱ በማስጠንቀቂያ እንዲነሳ መወሰኑን ገልጿል። የኢትዮጵያ ሰብዓዊ መብቶች ኮሚሽን በበኩሉ አዲስ በተሾሙት ዋና ኮሚሽነር ብርሃኑ አዴሎ በኩል ጉዳዩን በልዩ ትኩረት በመከታተል ከሲቪል ማህበረሰብ ድርጅቶች ባለስልጣንና እገዳ ከተጣለባቸው የሲቪል ማህበረሰብ ድርጅቶች ጋር ተደጋጋሚ ውይይቶችን በማድረግ ለጉዳዩ መፍትሄ ለማስገኘት ሲሰራ መቆየቱን ገልጿል። ከተቋሙ ዓላማ ውጭ ተንቀሳቅሰዋል በሚል ባለፈው ታህሳስ ወር አጋማሽ የታገዱ ድርጅቶች የኢትዮጵያ ሰብዓዊ መብቶች ጉባኤ ኢሰመጉ፣ የኢትዮጵያ ሰብዓዊ መብቶች ተሟጋቾች ማዕከል፣ የመብቶችና ዲሞክራሲ እድገት ማዕከልና የህግ ባለሙያ ለሰብዓዊ መብቶች ናቸው። ባለስልጣን መስሪያ ቤቱ መታረም የሚገባቸው ችግሮች እንደሚታረሙ እንዲሁም በቀጣይ በቅንጅትና ትብብር ለመስራት የጋራ መግባባት መፍጠር ተችሏል ብሏል። በኢህአዴግ ዘመነ መንግስት በምርጫ 97 ወቅት የሲቪል ማህበረሰብ ድርጅቶች ለሰብአዊና ዲሞክራሲያዊ መብቶች ድምፅ በመሆናቸው መታገዳቸው የሚታወስ ሲሆን በአሁኑ ወቅትም የሲቪል ማህበረሰብ ድርጅቶችን ማገድና ማዋከብ ድርጊት መንግስት የሚያደርገው የሰብአዊና ዲሞክራሲያዊ መብቶች አፈና አንዱ መገለጫ ነው የሚሉ ድምፆች ይሰማሉ። የሳውዲ ድንበር ጠባቂዎች በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችን መግደላቸው ተገለጸ። ቀይ ባህርን አስተማማኝ ባልሆነ ጀልባ አቋርጠው በጦርነት በምትታመሰው የመን በኩል ወደ ሳውዲ አረቢያ የሚገቡ ኢትዮጵያውያን ስደተኞች የሳውዲ ድንበር ጠባቂ ወታደሮች በግፍ እየገደሉ መሆኑን ዘጋርዲያን ዘገበ። የአይንማኞችን ዋቢ ያደረገው ዘጋርዲያን እንደዘገበው በመትረየስ የተገደሉ በርካታ ሰዎች አስከሬን ማየታቸውን ገልጸዋል። የሳውዲ ኃይሎች ድንበራቸው ላይ የሚገኙ ስደተኞችን ገድለዋል የሚል ክስ የቀረበበት ሲሆን፣ በርካቶች እንደተገደሉ የአካል ጉዳት እንደገጠማቸውና ሴቶችም መደፈራቸው ሪፖርት ተደርጓል። እንደ ኤሮፓውያን አቆጣጠር ከ2019-2024 ከጎረቤት የመን ለመሻገር የሞከሩ ኢትዮጵያውያን ስደተኞች በድንበር አካባቢ በጠመንጃ ተገድለው መገኘታቸውና የበሰበሰ አስክሬን ማየታቸውን አስተያየት ሰጪዎች ለዘጋርዲያን ገልጸዋል። እንደ ኤሮፓውያን አቆጣጠር በ2022 ከሌሎች ተጓዦች ጋር ወደ ሳውዲ ናጅራን ግዛት ለመሻገር የሞከረ አንድ ኢትዮጵያዊ ከኔ አጠገብ ሶስት ሰዎች ሲሞቱ በግሌ አይቻለሁ፣ በዙሪያዬ በጥይት ተመተው የአካል ጉዳት የገጠማቸውና የሞቱ ሰዎችም ነበሩ ብሏል። የሳውዲ ድንበር ጠባቂ ዩኒፎርም የለበሱ ወንዶች ሶስት ኢትዮጵያውያን ሴቶችን ሲደፍሩ አይቻለሁ የሚለው ሌላውን ማኝ ድብደባና ጾታዊ ጥቃት እንደሚካሄድ ገልጿል። በርካታ ስደተኞች ለማምለጥ ሲሞክሩ ከገደል ላይ የሚወድቁ መሆኑንና ሌሎች ደግሞ በጥይት መመታታቸውን ዘጋርዲያን ያነጋገራቸው ሰለባዎች ገልጸዋል። ሳውዲ አረቢያ ወደ 750 የሚጠጉ ኢትዮጵያውያን ስደተኞች የሚገኙ ሲሆን ከግማሽ በላይ የሚሆኑት በህገ ወጥ መንገድ ገብተዋል ተብሏል። እነዚህ መደበኛ ያልሆኑ ስደተኞች የሳውዲ ጠረፍ ላይ ከመድረሳቸው በፊት አደገኛ የበረሃ ጉዞዎችና የባህር ማዕበልን ማቋረጥና በህገወጥ ወጥ የሰው አዘዋዋሪዎች፣ በታጠቁ ቡድኖችና በየመን አማጺ ቡድኖች የሚደርስባቸው በደልም ይህ ነው የሚባል አይደለም። የተወደዳችሁ የማግስት ሚዲያ ቤተሰቦች ለዛሬ ያዘጋጀናቸው መረጃዎች እነዚህ ነበሩ። በሚቀጥለው ዝግጅት እስክንገናኝ ሰላም